ውድ ጓደኞቼ በዛሬው ታሪካችን ላይ ገና ስለተወለደ አንድ ሕፃን ልጅ ተአምራዊ ታሪክን እነግራቸዋለን። ይህ ሕፃን ልጅ ብዙዎች እንደሚያደርጉት ገና ሲወለድ በማልቀስ ፋንታ አዛን ይላል። ዶክተሮች፣ ነርሶች፣ በሆስፒታሉ የተገኙት ሁሉ ፍጹም የሰሙትን ነገር ማመን አቅቷቸው አለቀሱ። እውነተኛው ጥያቄ ይህ ልጅ ገና እንደተወለደ ለምን አዛን አለ? ከዚህ ምስጢራዊ ክስተት ጀርባስ ምን ምስጢር ተደብቋል? ይህ ከፈጣሪ የሆነ ምልክት ነው። በንጹህ ነፍስ አማካኝነት የተላከ መለኮታዊ መልእክት ሲሆን ወደ ሙሉ ታሪኩ ጠልቀን እንግባ። ይህ ከውልደትም በላይ የሆነ ታሪክ ነው። ይህ ልብን ነክቶ ሙሉ ማህበረሰብን የሚለውጥ ታሪክ ነው። ቪዲዮ ካስደሰታችሁ ላይክ ማድረጋችሁን እርግጠኞች ሁኑ። ለቻናላችን አዲስ ከሆናችሁም ሰብስክራይብ ማድረጋችሁንና የደውል ምልክቱን መጫናችሁን እንዳትረሱ። አሁን እንጀምር። አሰላሙ አለይኩም ውድ የተከበራችሁ ተመልካቾቻችን፣ ሚኒስተር ሆሎ ተብሎ በሚጠራ በጆርጂያ በሚገኝ በአንድ ጸጥታ በሰፈነበት ስር በሰደደ ወግ አጥባቂነትና ለረጅም ጊዜ ያህል የዘለቀ ሃይማኖታዊ ክፍፍል ባለበት የገጠር ከተማ ውስጥ አንድ ወጣ ያለ ትንግርታዊ ክስተት በአንድ እርጥበት አዘል የክረምት ምሽት ተፈጠረ። ከአስር ዓመት በላይ ለሚሆን ጊዜ ዩሱፍና አሚራ ዳውድ ለረዥም ጊዜ ያህል ልጅ ለመውለድ ሲመኙ ነበር ያሳለፉት። ይሱፍ በአቅራቢያው ያሉት አውራጃዎች በመሄድ የግንባታ ሥራ በመሥራት ነው የሚተዳደረው። አሚራም ልብስ በመስፋትና ለአካባቢው ነዋሪዎች አሮጌ ልብሶችን በመጣፍ ታግዘዋለች። ኑሯቸው ቀለል ያለ ነው፣ ነገር ግን በፈጣሪያቸው ላይ ያላቸው እምነት ተነቅንቆ አያውቅም። ሁልጊዜ ማታ ከሰላት በኋላ ይሱፍ ከልብ በመነጨ ጸሎት ለጌታው ያደርጋል። ጌታዬ ሆይ፣ በልጅ ባርከን፣ የሚስቴን ክንድ ባዶን አታስቀረው ጎረቤቶቻቸው በራቸውን ዘግተው ያንሾካሹቃሉ። ምናልባት አንዳች መጥፎ ነገር ብትሰራ ነው እንጂ ሰው አስር ዓመት ሙሉ እንዴት አንድ ልጅ እንኳ መውለድ ያቅተዋል? እንደኛ ብትሆን ኑሮ ቤተሰብ ይኖራት ነበር፣ ይህን ጊዜ ይላሉ። አሚራ ምንም አትላቸውም። ዓይኖቿ በእምባ ተሞልተው ዝም ትላለች። ቃላቶች እምቢ ቢላትም እምነቷ ግን ጽኑ ነው። አንድ ቀን ከሰዓት በቅጥር ግቢው ውስጥ ከሚገኝ የዋርካ ዛፍ ስር ብቻዋን ተቀምጣ አሚራ ወደ ሰማይ አንጋጣ ተመለከተችና ስቃይዋን ለጌታዋን አንሾቃሾቀች። ድምጿ አይንቀጠቀጥም፣ የተረጋጋ ነበረ። ጸጥ ባለ ጥንካሬ የተሞላ ነበረ። እናትነት ለእኔ ከተጻፈልኝ እንግዳው እጠብቃለሁ፣ በእዝነትሃ አምናለሁ። በኋላም በዛ ሳምንት አንድ እንግዳ ሰው ወደ በሯ መጣ። እንደ ብርሃንማ ደመና የሚያንጸባርቁ አይኖችና ረጅም ነጭ ጺም ያለው አንድ አዛውንት ሰው ነበረ። መጀመሪያ ምንም አላላትም። ረጋ ያለ ፈገግታ አሳይቷት፣ ልጅሽ እየመጣ ነው፣ ዝግጁ ሁኚ አላት። የአሚራ ልብ በደስታ ዘለለች። አውቆታለሁ እንዴ ስትል ጠየቀች። በኮረኮንቹ መንገድ ሄደ። ጊዜው አለፈ። ድሆች ቢሆኑም አሚራና ዩሱፍ ሌሎችን መርዳታቸውን ቀጥለዋል። የተራበ ያበላሉ፣ የበረዳቸውን ያለብሳሉ፣ ባለቻቸው ትንሽ ነገር አዛውንቶችን ያግዛሉ። ሌሎችን ማገዝ ወደ መለኮታዊ በረከት የበለጠ እንደሚያቀርባቸው ያምናሉ። ከዛም አንድ ቀን ምሽት አሚራ ከፍተኛ ትኩሳት ያዛት። ዩሱፍ እያጣደፈ ወደ ወረዳው ሆስፒታል ይዟት ሄደ። ብዙውን ጊዜ በነጭ አጥባቂ ክርስቲያኖች የሚዘወተርና እምብዛም ሙስሊሞች የማይታዩበት ቦታ ነበር። ይህ ሆስፒታል ነገር ግን ዩሱፍ ሊደርስበት ስለሚችለው መድሎ የዛን ዕለት ምሽት እምብዛም አላሰበም። ያየው ሚስቱን ብቻ ነበር። ተዳክማና በትኩሳት እየነደደች የነበረች ሚስቱን ነርሷ፣ የሙቀት መጠኗን መረመረች፣ እናም በፍጥነት ዶክተሩን ጠራችው። ከምርመራው በኋላ ሐኪሙ ወደ ውጭ ወጣ። አይኖቹ በመገረም ተከፍተዋል። እንኳን ደስ ያለ ሚስትር ጉዝ ናት አለው። ዩሱፍ ባለማመን አይኖቹን አርገበገበ። እርግጠኛ ነህ አለ። ዶክተሩ ፈገግ ብሎ ጭንቅላቱን በአዎንታ ነቀነቀ። ገና ጊዜ ነው ግን አሁን እርግጠኛ ነኝ። በአሚራ ጉንጮች ላይ እንባዋ ፈሰሱ። የምስጋና ጸሎት ለፈጣሪዋ ስታደርስ ከበርካታ ዓመታት በኋላ ተስፋ በውስጡ አበበ። የሰፈሯ ሴቶች የተለያዩ አጸፋዎችን ነበረ የሰጡት። አንዳንዶቹ መረቋት፣ ሌሎች ደግሞ እንዲህ ሲሉ አሙ እስቲ ልጁ መትረፉን እናያለን ሲሉ አጉረመረሙ። አሚራ መልስ አልሰጠቻቸውም። እጆቿን በእርጋታ ሆዷ ላይ አሳርፋ ዱዓ አደረገች። ሆዷ እየገፋ ሲመጣ ዩሱፍ ወክ ይዟት ይወጣ ጀመረ። ብዙውን ጊዜም ይዟት ይሄድ የነበረው በአንድ በቆየ የቤተ ክርስቲያን ጀርባ ካለ አጸድ ኋላ ነበረ። አንዳንድ ክርስቲያን ሴቶችም በአሚራ ፊት ላይ ያለውን ብርሃን ልብ ማለት ጀመሩ። አንድ ቀን ከሰዓት ማርታ ጂን የምትባል አንዲት አሮጊት ሴት እጆቿን በአሚራ ትከሻ ላይ አድርጋ እንዲህ አለቻት። በጣም ጠንካራ ሴት ነሽኔ ወድ አምላክ ካንቺ ጋር ነው። በአሚራ ውስጥ አንዳች ነገር ሲለወጥ ተሰማት። ግንቦቿ እየፈረሱ ነበረ። በሰውነቷ ውስጥ ያለው ብቻ ሳይሆን በዙሪያዋ ባለው ከተማም ውስጥ ለውጥ ማየት ቻለች። ዘጠነኛው ወር ደረሰ። ገንዘብ እጥረት ገጠማቸው። ዩሱፍ ያገኘውን ሥራ ሳይንቅ ይሠራል። ብድርም ተበደረ። እርዳታም ለመጠየቅ ወደ መስጂድ ሳይቀር ሄደ። አንዳንዶቹ ገንዘብ ሰጡት፣ አንዳንዶቹም ዱዓ አደረጉለት። ከዛም እኩለ ሌሊት ላይ መብረቁና ነጎድጓዱ በበዛበት ምሽት የአሚራ ውሃ ፈሰሰ። በሚንቀጠቀጡ እጆቹ ዩሱፍ ወደ አረጀችው መኪናው ውስጥ አስገብቶ የዝናብ ውሃ በቋጠሩት መንገዶች ላይ እያሽከረከረ ይዟት ሄደ። በሚተነፍሰው ልክ ዱዓ እያደረገ ነበረ። ሆስፒታል ውስጥ ዶክተሮች ልጁ ያለበት ሁኔታ አስቸጋሪ መሆኑን ተረዱ። ልጁን ለመውለድ ቀዶ ጥገና ወይም ኦፕራሲዮን ማድረግ ብቸኛ አማራጭ ነበረ። ዩሱፍ የሆስፒታሉ አዳራሽ ላይ ተስቢሆን ይዞ ዱዓ እያደረገ በተደጋጋሚ ጌታዬ እባክህን ሁለቱንም ጠብቃቸው ሲል ደግሞ ደጋግሞ አንሾካሾከ። ውስጥ በብርሃን በደመቀው የቀዶ ጥገና ክፍል አየሩ በውጥረት ተሞልቷል። ነርሶች ይጣደፋሉ፣ የቀዶ ጥገና መሳሪያዎች በብርሃን ያንጸባርቃሉ። ዋናው ቀዶ ጠጋኝ ሐኪም በእርጋታ ሁኔታውን እያከናወነ ነው። ውጭ ዩሱፍ በብርድ ቅዝቅዝ ብሎ ተቀምጧል። አይኖቹ በቀዶ ጥገና ክፍሉ በሮች ላይ አፍጥጠዋል። ከምሽቱ ስምንት ሰዓት ገደማ ሆነዋል። ውጭ ነፋሱና ነጎድጓዱ ያጓራል። ነገር ግን በጣም ጥልቅ የሆነ ነገር በእነዛ በሆስፒታል ግንቦች ውስጥ እየተከናወነ ነበር። ከዛም ድንገት ዝምታው ተሰበረ። ድምፁ መጣ። ለስላሳ፣ ንጹህ የሆነ ከዚህ ዓለም የማይመስል ለቅሶ አይደለም ጩኸትም አይደለም። ይልቁንም ግልጽ የሚያስተጋባ ድምፅ አላሁ አክበር አለ። ይሱፍ ለአፍታ ያህል መተንፈስ አቆመ። ነርሷ በሩን በርግዳው ወጣች፣ ፊቷ በአድናቆት ገርጥቷል። ሚስተር ዳውድ እባክህን ቀስ ብለህ ግባ። ሲራመድ እግሩ ከበደው። አሚራ ህሊናዋን ስታ ተኝታለች። የሕፃን ሐኪሙ ልጁን ይዞታል። ትንሹ ከንፈሩ ተንቀሳቀሰ፣ አላሁ አክበር አለ። ክፍሉ ፍጹም በሆነ ዝምታ ተዋጠ። ክርስቲያን ነርሶች እንኳ በድንጋጤ ወደ ኋላ ፈቀፈቁ። ከእነሱ መሃል ነርስ ካቲ የምትባል አንዲት በዕድሜዋ ጠና ያለች ነርስ ምን ይህ ልጅ ምንድን ነው አለች። ዶክተሩ ዩሱፍን ተመለከተው አይኑን በሰፊ ገልጧል። ልጅ በጣም ጤናማ ነው፣ ነገር ግን ድምፁ፣ የዚህ አይነት ነገር ከዚህ ቀደም ሰምቼ አላውቅም። ለቅሶ አይደለም ዝማሬ ነው። ዩሱፍ እጁን ዘርግቶ ልጁን ያዘው። እጁ እየተንቀጠቀጠ ነው፣ ልቡም እየራደ ነው። ይህ የእውነት ነው ሲል አንሾካሾከ። ይህ ካንተ ነው ጌታዬ። ካፍታ በኋላ አሚራ ተነስታች። የተቆለፈው ከንፈሯ ተንቀሳቀሰ። ልጄ ደና ነው፣ በጣም ደና ነው አላት ዩሱፍ። ግን አሚራ አላለቀስም። ይልቁንም አዛን ያለው እምባዋ በጉንጮቿ ላይ ፈሰሱ። ልጁን ለመጀመሪያ ጊዜ ስታቅፈው ተንሰቀሰቀች። የአላህ ሰማህን ፀሐይ ስትወጣ ሙሉ ሆስፒታሉ ተተራመሰ። አንድ ሙስሊም ሕፃን ልጅ የአዛን ጥሪ ያደረገ በሚሊቶን ሆል ውስጥ የታየ ተአምር ነበረ። አንዳንዶች አምነው አልተቀበሉትም። ሌሎች መለኮታዊ ተአምርነቱን ምለው አስረዱ። አንዳንዶችም ይህ ከፈጣሪ የሆነ ምልክት ሊሆን ይችላል ሲሉ አንሾካ አሾኩ። አንድ የክርስቲያን ቄስ የሆነ ሰው ልጁን ለማየት መጣ። ቄስ ግሪጎሪ ሄል ይባላል። የአካባቢው የባፕቲስት ፓስተር ናቸው። ልጁ ወደ ተኛበት የድንካል አልጋ ጋር መጥተው ልጁን አጠኑት። ከንፈሩ በድጋሚ ዜማዊ በሆነ መንገድ ተንቀሳቀሰ ምንም እንኳ ምንም ግልጽ ቃላቶች ከአንደበቱ ባይወጡም። ይህ ነገር እውነት ከሆነ ሲል አጉረመረመ ሲል አጉረመረመ ሬቨረንድ ቄስሄል እንግዳው የታምርነቱ ለሙስሊሞች ብቻ አይደለም ለሁላችንም ምልክት ነው። ዩሱፍ አሁንም በነገሩ እንደተገረመ በክብር እንዲህ ሲል መለሰላቸው የአላህ እዝነትን መሆኑን ነው እኛ የምናምነው ግን አሁን እርስዎ እንዳሉትም ምናልባትም ይህ ለሁላችንም የተላከ ተአምር ሊሆን ይችላል አላቸው። ከሁለት ቀን በኋላ አሚራ ከሆስፒታል ወጣች። ይሱፍ ገንዘብ ወደ መክፈያው ዴስክ ገንዘብ ለመክፈል ሲያቀና፣ ገንዘብ ተቀባዩዋ ፈገጋለችና ሂሳብ ተከፍሏል አለች። ይሱፍም ምን ሲል ጠየቃት። እርሷም ሚስተር ቶማስ ኤቭሪ የተባለ አንድ ክቡር ሰው ከፍሏል፣ ቢያንስ ይህንን እንኳ ላደርግ ብለዋል። የዩሱፍ አይኖች በድጋሚ በእንባ ተሞሉ። የሚኒስተን ኮሎውን ነጭ ሀብታም ቢዝነስማን የሆነውን ሚስተር ቶማስ ኤቭሪን ያውቀዋል። ይህ ሰው በአንድ ወቅት በአንድ የከተማው ስብሰባ ላይ ዩሱፍን እጅ ለመጨበጥ እንኳ አሻፈረኝ ያለ ሰው ነበር። እናም አሁን ያ ሰው ለልጃቸው ውልደት ገንዘብ ከፍሎላቸዋል። ወሬው በጣም ተስፋፋ። በአንድ ወቅት ከእነሱ ራሳቸውን አርቀው የነበሩት ጎረቤቶቻቸው አሁን ስጦታ እየያዙ መጡ። አንዳንዶች ለማወቅ ባላቸው ጉጉት፣ ሌሎች ደግሞ ከልብ በመነጨ ፍላጎት ልጁን ማየት ፈልገው መጡ። ድምፁን በድጋሚ ለመስማት ህዝቡ የሚያንሽኳሽኮውን አይቶ ለመመስከር የፈጣሪን ስም የጠራው ሕፃን ልጅ የሚለውን ለማረጋገጥ። ነገር ግን በዚህ ዜና ሁሉም ሰው ደስተኛ አልነበረም። ከርቲስ ቤንተን የተባለ ሰው በሚሰጣቸው ጎላ ያሉ አስተያየቶቹና ስር በሰደደ ምክንያታዊ ያልሆነ ጥላቻው የሚታወቀው ይሰው ሙሉ ታሪኩን ውድቅ አደረገው። ማጭበርበር ነው ሲል ጮኸ። ዝና እንፈልገው ነው። ምናልባትም በልጁ ትንሽ ብርድ ልብስ ውስጥ ትንሽ ስፒከር ደብቀው ይሆናል። ተንኮል ብሎ የጠራውን ነገር ለማጋለጥ በመወሰን ከርቲስ አንድ ቀን ከሰዓት ሳይጋበዝ ሄደ። ነገር ግን ያገኘው ነገር በእናቱ እቅፍ ውስጥ የተኛን ህፃን ነበረ። ሰላማዊ ዝምተኛ ሆኖ ለቅሶ የለም፣ ዝማሬ ውዳሴ የለም፣ የተረጋጋ መንፈስ ብቻ ያለው ልጅ ከርቲስ አፈጠጠ። ይህ ነው ተአምሩ? ሲል አፌዘ። ሁላችሁም አብዳቸዋል ብሎ ፊቱን አዙሮ ወጭቶ ሄደ። የዛን ዕለት የሳምንት መጨረሻ ከአካባቢው መስጊድ ኢማም ሙሳ የልጁን ሐቂቃ ወይም ስም የማውጣት ሥነ በክፍት ቦታ እንደሚደረግና ሁሉም ሰው የተጋበዘ መሆኑን ይፋ አደረጉ። ሃይማኖት ልዩነት ሳይኖር ሁሉም ሰው መምጣት ይችላል አሉ። ቀኑም ሲደርስ አንዳች አስደናቂ ነገር ተፈጠረ። ከሁሉም ሃይማኖት የሆኑ ሰዎች መጡ። ሙስሊሞች ክርስቲያኖች፣ ጥቁሮች፣ ነጭ፣ ሀብታም፣ ደሃ ሁሉም መጡ። ለምግቡ ብለው ብቻ የመጡ አይደለም፤ ውስጣቸው የተነካ ነገር ስለነበረ ነው የመጡት። የመስጊዱ ቅጥር ግቢ በምግብ ተሞልቷል። የበሬ ሥጋ፣ የምስር ሾርባ፣ የበቆሎ ዳቦ፣ ሩዝ፣ ተምር ተዘጋጅቷል። ዩሱፍና አሚራ በእጃቸው እንግዶቹን አስተናገዱ። ከዛም በመጨረሻው የምስጋና ሰላት ወቅት ልጁ በአያቱ እቅፍ ውስጥ ሆኖ ተንቀሳቀሰ። እንደገና አላሁ አክበር ሲላን ሾካሾቀ ሕዝቡ ጸጥ አለ! ቄስ ሬቭረንድ ሄልም ባለበት ቀጥ ብሎ ቆመ። ኢማም ሙሳ ለጸሎት እጁን አነሳ። አላህ ሆይ ይህንን ልጅ በተከፋፈሉ ልቦች መሃል የፍቅር ድልድይ አድርገው የእዝነትህ ምልክት ይሆን አንዳንዶች አለቀሱ! ሌሎቹ አይናቸውን በአምልኮ ጨፈኑ። ሐሰን ብለው ስም አወጡለት! ትርጉሙም ውበትና መልካምነትን የሚያመጣ ማለት ነው። ከዛ ቀን ጀምሮ ትንሹ ሐሰን ከልጅም በላይ ሆነ፣ ለሚሊስተን ሆሎ ነዋሪዎች ሕያው መልእክት ሆነ። ወራቶች ሲያልፉ ሐሰን አደገ፣ በከተማውም ውስጥ ቀላል የማይባል ለውጥ ታየ። ዩሱፍና አሚራ ቀለል አድርገው ተራ አድርገው ምንም ትኩረት ሳይፈልጉ አሳደጉት። ጋዜጠኞችና የማኅበራዊ ሚዲያ ሰዎች እንኳ ይህንን ተአምራዊ ልጅ ለማቅረብ በመጓጓት በተደጋጋሚ ጠይቀዋቸው ነበረ። ነገር ግን ዩሱፍ በተደጋጋሚ ልጁ የፈጣሪ ስጦታ እንጂ ታዋቂ ሰው አለመሆኑን ይነግራቸዋል። በመጀመሪያ ዓመት ልደቱ ሐሰን መራመድ ጀመረ። በሁለት ዓመቱ ቀለል ያሉ ቃላቶችን ማውራት ቻለ። ግን ድምፁ የተለየ ነበረ፣ ለስላሳ ዜማዊ፣ ከጆሮም በላይ የሆነን ነገር የሚነካና የሚያስተጋባ ነው። ሁልጊዜ ከመስጊዱ የአዛን ጥሪ ሲሰማ ሐሰን የሚያደርገውን ነገር አቁሞ ቀና ብሎ ይመለከታል። ከዛም በዙሪያው ያሉ ሰዎችን የሚያስደነግጥ ነገር ያጉረመርማል ከጎረቤት ከተማዎች ያሉ ጎብኚዎች መምጣት ጀመሩ አንዳንዶች ለታማኝነት ሌሎች ለማወቅ ካላቸው ጉጉት በመነጨ አንድ ቀን ዓርብ ዕለት በመስጅድ የጀማዓ ስግደት ወቅት የክርስቲያንና የአይሁድ ማህበረሰብ ቡድን መሪዎች መጡ ለተደራጀ በእምነቶች መሃል ለሚደረግ ክስተት ላይ ለመታደም አይደለም ብዙ ስለሰሙለት ልጅ ለማየት ነበረ ከእነዚህ የሃይማኖት መሪዎች መሃል ራባይ ኢላይ ጎልድስቲን ይገኝበታል። ሐሰን የቁርአን አንቀጾቹን ሲቀራ ከሰማ በኋላ ፈገግ ብሎ እንዲህ አለ፣ አንዳንድ ጊዜ አምላክ በመጽሐፎች ሳይሆን በንጹሐኖች አማካኝነት ያናግረናል። ምንም እንኳ የሐሰንን ታሪክ የከበቡት የዚህ አይነት ቆንጆ ታሪኮች ቢኖሩም በአንዳንድ ቦታዎች ላይ ግን ውጥረቶች ነበሩ። ከርቲስ በርተን በጥርጣሪዎችን ዝም ብሎ ማስፋፋቱን ቀጥሏል። ለሚያዳምጠው ሰው ሁሉ የሐሰን ድምፅ የሆነ መቆጣጠሪያ ዘዴ ነው እያለ ይነግራቸዋል። ዩሱፍንም ገንዘብና ትኩረት ለመሰብሰብ የሚሞክር አጭበርባሪ አርቲስት ነው ይለዋል። ነገር ግን ምሬት ራሱን የሚያገልበት መንገድ አለው። ከዛም አንድ ያልተጠበቀ ነገር ተፈጠረ። የከርቲስ የአስር ዓመት ልጅ መይሰን ጥያቄዎችን መጠየቅ ጀመረ። አባቴ፣ ልጁ የውሸትና አታላይ ከሆነ ታዲያ ለምን ሰዎች በዙሪያው ሲሆኑ ደስታ ይሰማቸዋል? ሲል አባቱን ጠየቀው። ከርቲስ ለዚህ ጥያቄ መልስ አልነበረውም። በዚህም የሆነ ነገር አክቶም ትሞ ፊቱን አዞረ። ይህ በእንዲህ እንዳለ አንዳች እውነተኛ የሆነ ነገር በሚሊስተን ሆሎ ውስጥ እያበበ ነበር። በአንድ ወቅት በአሚራ ጉፍታ ያፌዙ የነበሩ ሕፃናት ልጆች አሁን ሲያዩዋት እጃቸውን እያውለበለቡ ፈገግታ ይለግሷት ጀምረዋል። በዕድሜያቸው የጠኑ አዛውንቶች በተለይ ቤተ ክርስቲያን መሄድ የሚያዘወትሩት ኢማም ሙሳን ስለ ጾምና ስለ ሰላት መጠየቅ ጀመሩ ሃይማኖታቸውን ለመለወጥ ብለው ሳይሆን ለመረዳት ሲሉ በዓመታዊው የብዝሃ ባህል ትርኢት ላይ በአንድ ወቅት ሃይማኖታዊ መስመሮችን ከፍሎ በነበረ ክስተት ላይ አሁን ሙስሊሞችና ክርስቲያኖች አጠገብ ላጠገብ ቆመው ሱቆችንና ሌሎች ነገሮችን እያስተዳደሩ ነው። ለመጀመሪያ ጊዜ ዩሱፍ ሌሎች ክርስቲያኖችን የወንጌል ሲዲዎችን በሚሸጡበት ሱቅ አጠገብ የበግ ስጋዎችን መሸጥ ቻለ። በዚህ ለውጥ ማዕከል ላይም ሐሰን ነበረ። ትንሽ ረጋ ያለ ምስጢራዊ ልጅ የከተማው ዝምተኛው አምባሳደር ሆኗል። ከዛም ወሳኙ ለውጥ የተደረገበት ቅጽበት ደረሰ። የሚሊስተን ሆሎ ለረዥም ጊዜ ያህል ሲደረግ የሰነበተው የበልግ ፌስቲቫል፣ በወጉ መሠረት ክርስቲያናዊ ጭብጥ ላይ ያተኮረ የነበረው ሥነ ሥርዓት በሩን ለሁሉም ሰዎች ክፍት አደረገ። በዚህ ዓመት ዩሱፍና አሚራም ሐሰንን ይዘው ወደ ሥነ ሥርዓቱ ለመሄድ ወሰኑ። ነጥብን ለማሳየት ብለው ሳይሆን ለሰላም የቆሙ መሆናቸውን ለማሳየት በአንድ ወቅት ግድግዳ ቆሞበት በነበረው ቦታ ላይ ፍቅር መራመድ አለበት ሲል ዩሱፍ ለአሚራ ነገራት። እቃቸውን መኪናቸው ውስጥ እየሸከፉ ፌስቲቫሉ በደስታ የተሞላ ነበረ። ፊታቸውን የተቀቡ ሕፃናቶች፣ ጠረጴዛውን የሞሉ ጣፋጮች፣ አዝናኞች ሁሉ ነበሩ። ዩሱፍና አሚራ ሐሰንን ዩሱፍ በክንዱት አቅፎት ፌስቲቫሉ ጋር ሲደርሱ ጥቂት ሰዎች እነሱን ለማየት ፊታቸውን አዘሩ። በመሐላቸው ሹክሹክታ ነበረ። ነገር ግን ማናቸውም ከክፋትና ከጥላቻ በመነጨ አልነበረም የተናገሩት። እንዲያውም ብዙዎቹ ፈገግ አሉ፣ የተወሰኑትም በክብር መንገድ ለቀቁላቸው። ከዓመታት በፊት የሆስፒታል ወጫቸውን ከፍሎላቸው የነበረው ቢዝነስማን ቶማስ ኤቭሪ እንኳ መጥቶ ዩሱፍን አቅፈው ለበረከቴ ነው እዚህ የመጣሁት ሲል ቀለደ። የሐሰንንም ግንባር ሳመው። ነገር ግን ሁሉም ቅስበት ሰላማዊ አልነበረም። በልጆቹ መጫወቻ ሜዳ አጠገብ ከርቲስ ቤንተን ከአካባቢው ነጋዴ ጋር ሲከራከር ይታያል። ይህም ቦታ ወደ ሰርከስነት ይቀየራችሁት አይደል ሲል ጮኸ። ያ ሙስሊም ልጅ ኢየሱስ አይደለም። ሁላችሁም የሆነ መለኮታዊ አይነት ነገር እንደሆነ ነው እያደረጋችሁ ያላችሁት። የሆነ ሰው ዩሱፍ እያለፈ ሳለ በጣቱ ጠቆመ። በንዴትና በውጥረት ፊቱ ቀይ የሆነው ከርቲስ ይህንን የማይረባ ነገር እቋጨዋለሁ ሲል አጉረመረመ። ማንም ሰው ሊያስቆመው ከመቻሉ በፊት ከርቲስ እሳት ለብሶ እሳት ጎርሶ ወደ ዩሱፍ ጋር ሄደ። ድምፁን ጎላ አደረገና ምን አይነት ጨዋታ እየተጫወትክ ነው ዩሱፍ? ሙሉ የከተማውን ነዋሪ አእምሮ ለማጠብ እየሞከርክ ነው? ሰዎች ደነገጡ። ነገር ግን ዩሱፍ መልስ ለመስጠት ከመቻሉ በፊት ሐሰን ከአሚራ እቅፍ ውስጥ ሆኖ በቀጥታ ከርቲስን ተመለከተው። ሕፃኑ ልጅ ትንሽ እጁን አነሳ። ከዚያም ያንን የተረጋጋ የታወቀ ሾክሾክታውን አንሾቅ አሾከ፣ አላሁ አክበር አሽሃዱ አላ ኢላሃ ኢለላህ አለ። ሙሉ ህዝቡ ጸጥ አለ። ነፋሻማው አየርም የቆመ ይመስል ነበረ። በንዴት ተነስቶ የነበረው የከርቲስ እጅ ቀስ እያለ ወረደ። ጥርሱን አንቀርጭጮ ልጁን ተመለከተው፣ ግን ምንም ያለው ነገር አልነበረም በዙሪያው ያለ የሆነ ነገር ተለውጧል። ፍርሃት አይደለም፣ አስማትም አይደለም። የበለጠ ጥልቅ የሆነ ነገር ጥላቻውና ምሬቱ ሊነካው ያልቻለ ኃይል ነበረ። ሬቨረንድ ቄስ ግሪጎሪ ሃይል ረጋ ብሎ ወደፊት ተራመደና እንዲህ አለ፣ ከርቲስ፣ ምናልባት አሁን ማውራት አቁመን ማዳመጥ መጀመር ያለብን ጊዜ ሳይሆን አይቀርም አለው። ከርቲስ ሌላ ነገር ሳይናገር ፊቱን አዙሮ ሄደ። የዛን ዕለት ማታ ዩሱፍ ከትንሽ ቤቱ ውጭ ቆሞ ኮከቦችን ይመለከት ይዟል። አሚራ ሐሰንን ቀስ አድርጋ እያስተኛችው ነበር። ልጁ እየተፍለቀለቀ ምሽቱን ሙሉ ሲጫወት ነው የዋለው። ስለ ሳቦ ትኩረት አንዳች የሚያስታውሰው ነገር የለም። ሆኖም ቃላቶቹ በእያንዳንዱ ሰው ጆሮ ላይ ቀርተዋል። ድምፁም ባዳመጡት ሰዎች ልብ ውስጥ እንደ ገደል ማሚቱ ያስተጋባል። ዩሱፍ ሰማዩን እያየ እንዲህ ሲል አንሾቃሾከ ጌታዬ ሆይ ለልጃችን እቅድህ ምንድን ነው? ከውስጥ አሚራ ረጋ ባለ የድምፅ ቅላጼ መለሰችለት! ምንም ይሁን ምን መታየት ጀምሯል። ይህንን ለመመስከር እኛ ተመርጠናል አለችው። የዛን ዕለት ምሽት የሚሊስተን ሆሎ ከተማ የበለጠ ዝምታ አውጦታል፣ ነገር ግን ባዶ አይደለም። በዛ ከተማ ውስጥ ያለው ልብ ሁሉ የተረጋጋ ይመስል ነበረ። በሚሊስተን ሆሎ ከተማ ውስጥ አመቱ እያዘገመ አለፈ። ሐሰንም ማደጉን ቀጠለ። በአካል ብቻ ሳይሆን በመንፈስም ጭምር። አምስት ዓመት በሞላው ጊዜ መኖሩ እንደ ተአምር መቆጠሩ ማኅበረሰቡ ከውስጡ ፈንቅሎት የሚያከብረው ልጅ ሆነ። ትኩረትን ፈልጎ አያውቅም። ጮክ ብሎ መናገርም አያስፈልገውም። ነገር ግን ወደ ክፍል ውስጥ ሲገባ የአየሩ ድባብ ፍጹም ይለወጣል፣ ይቀላል፣ ይረጋጋል። ይሱፍና አሚራ በአንድ በሃይማኖት መከባበር ባለበት አጸደ ሕፃናት እንዲማር አስመዘገቡት። ከተለያዩ ብሔር፣ ሃይማኖትና ዓለም የመጡ ልጆች አጠገብ ለአጠገብ ሆነው የሚማሩበት ትምህርት ቤት። ምንም እንኳ ሐሰን እራሱን እንደ ልዩ ቆጥሮ ተናግሮ ባያውቅም መምህሮቹ፣ ተማሪዎቹ፣ ወላጆቹ ስለ ልጁ አንዳች ጥልቅና የተረጋጋ ነገር መኖሩን ልብ ብለዋል። አንድ መምህር ለእነ ዮሱፍ በጻፈው አንድ ማስታወሻ ላይ የሚሰማ ብቻ ሳይሆን የሚያዳምጥ ልጅም ነው ብሏል። ምንም እንኳ ይህ ሁሉ ከበሬታና ውዴታ ቢዘንብላቸውም ዩሱፍና አሚራ ግን ትሑቶች ናቸው። ታምራዊው ልጅ ወይም መለኮታዊ ምልክት እየተባለ የሚነዛው ጉርምርምታ ልባቸው ላይ እንዲያርፍ ፈቅደው አያውቁም። በእርምጃቸው ሁሉ ራሳቸውንም በዙሪያቸው ያሉትንም ልጅ መሆኑን ስጦታ መሆኑን በማስታወስ ምስጋናቸውን ሁሉ የሚገባው ለላከው እንደሆነ ይነግራሉ። አሁንም ግን ሁሉም ልብ ሰላምን አላገኝም። ከርቲስ ፔንተን አሁንም በማህበረሰቡ ሊረሳ ከጫፍ ደርሷል። ጥላቻው ጨምሯል። የሃርድዌር መሸጫ ሱቁም ሊከስር ከጫፍ ደርሷል። በከተማው ውስጥ ያለው ተጽዕኖም ቀንሷል። ፖለቲካዊ ዓላማውም ቀስ በቀስ እየሞተ ነበረ። በተስፋ መቁረጥ ውስጥ ሆኖ ለዚህ ሁሉ ችግሩ ሐሰንን ወቀሰ። ያ ልጅ ህዝቡን ገራም አድርጎታል ሲል አጉረመረመ። ማንነታችንን ረሳን እኮ! አለ ከዛም በአንድ ነፋሻማ የበልግ ጠዋት ሐሰን ታመመ። እንደ ቀላል ትኩሳት በመሆን ነበር የጀመረው። ነገር ግን በማግስቱ ትኩሳቱ ጨመረ፣ እየደከመ ሄደ፣ መናገርም አቃተው። አሚራ ከአጠገቡ ርቃ ሄዳ አታውቅም። ዩሱፍ መመገብም ማረፍም እምቢ አለ። ዶክተሮች ምርመራ አደረጉለት። ግን ምንም አይነት ስሜት አልሰጣቸውም። ቫይረስም የለውም፣ ኢንፌክሽንም አይደለም። እያመለጣቸው ያለ ትንሽ ሕጻን ልጅ ብቻ በእጃቸው ላይ ወድቋል። በሦስተኛው ምሽት ሐሰን ከፍተኛ ምርመራ ወደሚደረግበት አይሲዩ ክፍል ገባ። ከተማው በዝምታ ተዋጠ። የተለያየ እምነት ተከታይ የሆኑ ሰዎች ከሆስፒታሉ ውጭ ተሰበሰቡ። የአካባቢው መስጊድ በዱዓ እንዲያድሩ ጥሪ አቀረበ። የቤተ ክርስቲያን ደውል ተደወለ። ለእሁድ ቅዳሴ ሳይሆን ይልቁንም ለአንድነት፣ ለሕብረት ጥሪ። የአይሁዳውያን ቤተሰቦች ሻማ የመለኮስ ሥነ ሥርዓት አካሄዱ። ሐሰን ክፍል የሚማሩ ሕፃናት ውጭ ቆሙ። እንወደሃለን ሐሰን የሚል በእጅ የተጻፈ ወረቀት ይዘው። ከርቲስ ቤንተን ሳይቀር መጥቷል። ከመኪና ማቆሚያው ጋር ጠርዝ ላይ ቆሟል። እጁን ኪሱ ከቷል። ቁጣው ሰክኗል። ውስጥ ዩሱፍና አሚራ ከሆስፒታሉ ክፍል ወጥተው አያውቁም። በየሰዓቱ ከልጃቸው አጠገብ ተቀምጠው ይሰልያሉ። ዶክተሮቹ ሁሉንም ነገር ሞከሩ፣ ግን ምንም አልተሳካላቸውም። ከዛም በአምስተኛው ምሽት ቀስ ብሎ ቢፕ ፊብ እያለ ከሚጮህ ማሽን ስር ሐሰን ቀስ በቀስ አይኖቹን ቀለጠ። አሚራ ወደ ፊት አሰገገች፣ እየተንቀጠቀጠች ነው። የሀሰን ከንፈር ተንቀሳቀሰ። እምብዛም የማይሰማ ሹክሹክታ ከአንድ በቱ ወጣ። ላኢላሃ ኢለላህ ከአላህ በስተቀር ሌላ አምላክ የለም አለ። ከዛም ዝምታ ሰፈነ። ማሽኑ ቀጥ ብሎ ቀረ። ዶክተሩ ዐይኖቹ በእንባ ሞልተው ፊቱን አዞረ። በጣም አዝናለሁ አለ። አሚራ ዩሱፍ እጅ ላይ ወደቀች፣ ነፍሷ ተሰበረ። ነርሶች በይፋ ለቀዙ። ክርስቲያኑ ዶክተርም አማተበ፣ የጸሎት ቃላቶችንም አንሾቃሾቀ። ቃላቶቹ በፍጥነት ተስፋፉ። ሞቷል። ከተማው የራሱን ልጅ እንዳጣ ሁሉ አዘነ። በጅናዛው ላይ ሙስሊሞች፣ ክርስቲያኖች፣ አይሁዶች ተጠራጣሪዎች እንኳ ሳይቀሩ አንድ ላይ ተሰበሰቡ። በመሐላቸው ክፍፍል አልነበረም፤ እንባ ብቻ፣ ዱዓ ጸሎት ብቻ። እያንዳንዳቸው በየራሳቸው ድምፅ አኩተመተሙ። የሐሰንን ትንሽ ነጭ ሬሳ ሳጥን የሱፍ ቄስ፣ ሄል ራባይ ጎልድስታይን፣ እና ሁሉን የሚያስገርመው ደግሞ ከርቲስ ቤንተን ተሸከሙት። በቀብር ሥነ ሥርዓቱ ላይ ኢማም ሙሳ በተሰበሰበው ሕዝብ ፊት ቆመ። ከዛም እንዲህ አለ። ይህ ልጅ ነቢይ አልነበረም፣ መልአክም አልነበረም። ነገር ግን መልእክት ነበረ። ልባችን እንዲያዳምጥ ስንፈቅድለት ሊሆን የሚችለው ነገር ማስታወሻ ነበር። ከሳምንት በኋላ የከተማው መማከር ተሰበሰበ። ለሐሰን ማስታወሻ የሚሆን ነገር ለመፍጠር ድምፅ ሰጡ። በአንድ ወቅት በኩሽና ጭስ ጠቁሮ በቆመው ደሳሳ ጎጆ ላይ ሐሰን የሰላም ማዕከልን ገነቡ። ምንም አይነት ሃይማኖታዊ ምልክት የሌለበት ሚንበርም መድረክም በውስጡ የሌለበት ቀለል ያለ ሕንፃ ቆሞ፣ ለጸሎት፣ ጸጥ ብሎ ራስን ለማዳመጥ፣ ለመነጋገር የሚሆን ምቹ ቦታ ብቻ የተዘጋጀለት ሕንፃ ቆሞ ከመግቢያው በር ላይ ቃላቶችን ከመናገሩ በፊት ሰላምን ለተናገረው ልጅ የሚል ታፔላ ተሰቅሎበታል። ዩሱፍና አሚራ ከማዕከሉ አጠገብ ወደተሰራ አንድ አነስ ያለ ቤት ገቡ። ሁልጊዜ አርብለት ዩሱፍ ወለሎቹን ይጠርጋል። ሁልጊዜ እሁድም አሚራ ዳቦ ጋግራ ለሚመጣው ሁሉ ታጋራለች። ሰዎች አሁንም ይመጣሉ። ከዓመታት በኋላም ከጎረቤት ከተሞች፣ ከሩቅ ትልልቅ ከተሞች ወላጆች ከልጆቻቸው ጋር ትርጉም ፈልገው ይመጣሉ። በአንድ ወቅት በልባቸው ውስጥ ምሬትን ይዘው የነበሩ አዛውንቶች አሁን በዝምታ ተቀምጠው ያዳምጣሉ። ከርቲስ ቤንተንም በወር አንድ ጊዜ ይመጣል። አንድም ቃል አይናገርም። ውጭ ላይ በተሰራችው ትንሽ ሰው ሰራሽ ፏፏቴ አጠገብ ዝም ብሎ ተቀምጦ ወደ ሰማዩ አንጋጦ ይመለከታል። በአንዳንድ ምሽቶች ወቅት ነፋሱ በስሱ በዛፎቹ መሃል ሲነፍስ ሰዎች የሆነ ነገር መስማታቸውን ምለው ይናገራሉ። በደንብ በማይሰማ ድብዝዝ ባለ ድምፅ፣ በሹክሹክታ አላሁ አክበር የሚል ድምፅ። ምን እንደሆነ ሰዎች በእርግጠኝነት ባያውቁ ግን ማወቅም አላስፈለጋቸውም አስታውሰዋል። አምነዋል ወደዋል። ይህንን ድንቅ ታሪክ ስለተመለከታችሁ እናመሰግናለን። ልባችሁን ከነካውን ቪዲዮን ላይክ ማድረጋችሁን እርግጠኞቹ ነው። እናም ተስፋ ለሚያስፈልገው ሰው አጋሩት። እናም አስታውሱ ትልቁ መልእክት ብዙውን ጊዜ የሚመጣው በእጅጉ ትንሽ ከሆኑ ድምፆች ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደውል ምልክቱንም ተጫኑ፣ ሌላ የምንለቀው ታሪክ እንዳያመልጣችሁ በሌላ ጊዜ እስከምንገናኝ ራሳችሁን ጠብቁ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ